ደሞ ደግሞ ብቻውን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን ይህን ያን ለምን በየ- ስላልጠይኩሽ፣ በጣም ይቅርታ። አንተ ምን አጠፋ? አንተ ጊዜ ለምን ባክህ ካሁን እንደማይፈጠር

ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ኑ ነባሪ የሆናችሁ ደግሞ ላይሸር ሸር እያደረጋችሁ አበረታቶኝ፣ ዛሬ ደግሞ ይጀላችሁ የመጣሁት አዝናኝና አስተማሪ የሆነው አዴ ድራማ ነው ውዶችይ። ባለፈው በክፍል አርባ ሶስት አቋርጠ ነው ነበር። ዛሬ ደግሞ በክፍል አርባ አራት ይጀላችሁ መጥቻለሁ። ውዶችይ ባለፈው ባሮክ ለአዴ የፍቅር ጥያቄ እንዳቀረበላት እንዲሁም ፍቅር ታግታ ከነበረ የሆነችበት ቦታ ወደ እንደተመለሰች ነው ያቋረጥነው። ነው ውዶች እዬ፣ ዛሬ ደግሞ የባሮክ ፍቅረኛ የድሮ ፍቅረኛ መጥታለች። ባለፈው ለአደይ ያፈቅርሻለሁ ብሎት ነግሯት ነበር። እሷ ደግሞ እንደ ወንድሜ ነው ማይህ ብላ ትታው ሂዳ ነበር ማለት ነው። ኔ ውዶች ከዛ ዛሬ ደግሞ ፍቅረኛው መታለች። ፍቅረኛውን መታ። እንዴ በጣም ደነገጠ። እንዴ የት ነበርሽ? አሁን ማን መጣሽ? ለምን መጣሽ አላት ማለት ነው። እሷ ደግሞ ባሮክ ይቅርታ አድርግልኝ፣ እኔ እንደምታስበው አይደለም። እኔ ክፉ ገጥሞኝ ነው እንደው ሀዘን አጋጥሞኝ ነው እንደዚህ እየጠፋሁ አሁን ስላገኘሁ በጣም ደስ ብሎኛል አለችው ማለት ነው። ማለት አላት። አዎ አክስቴ ሞታ አክስቴ ሞታ እንደውም የአክስቴ ልጅ ያሳደግኩኝ ምናምን ነበር አለችው። አላገባሽም? እኔ እኮ አግብተሻል ተብለሽ ሰምቻለሁ አላት። አይ አላገባሁም አለችው ማለት ነው። ውዶቼ እዚህ ላይ ደግሞ ዳዊት ለአደይ ባለፈው ለባሮክ ባሮክ ከሆኑ በኋላ ፍቅረኛ ነው ብላ ነግራው ነበር። አሁን ደግሞ ምን አላት? አንቺ እኔ እኮ መልካም ሴት ነው የምትመስለኝ የነበረው ለካስ ኩፍነሽ። ለምንድ ነው በእኔ ስመት የቀለድሽው? ለምን በሰው ስሜት ትቀልጃለሽ? እኔ አፈቅርሽ ያለው ብዬ እየጠየቁሽ ፍቅረ እየገለጽሁልሽ ዝም ብለሽ ገርመሽ፣ አሁን ለምንድ ነው ባሮክ ፍቅረኛ ነው የምትዩ አላት? ማለት ነው። ይቅርታ ባሮክ፣ ይቅርታ ደብዬ ከአንተ ጋር መቀጠል አልችልም። እኔ ከአንተ ጋር ፍቅረኛ ልሆን አልችልም። ምክንያቱ አንተ ፍቅር ትወድሃለች ፍቅር ስለምታፈቅረ እኔ ከአንተ ጋር መሆን አልችልም። ከአሁን በኋላ የባረኩነኛለችው ማለት ነው ከዛ በጣም እና ከዛ በጣም ተናደደ ማለት ነው ወንዶች። ይሄ በጣም ተናዶ ተናዶ ነገር በሰው ስሜት ትጫወታለሽ በሰው ስሜት ትጫወታለሽ፣ እንደ ጎንደስ ያደረግሽው አላት ማለት ነው። እሷ ደግሞ በቃ ቅርስ አደርግልኝ አለችው። እሱም በጣም ተናዶ ትቷት ሄደ ማለት ነው ወንዶች። ይሄ ከዛ አደይ ምን አለች አለት ለለምለም ለምዬ አንድ ነገር የምነግርሽ ነገር አለ አለቻት። ንገረኝ አለቻት ማለት ነው። ባሮክ የፍቅር ጥያቄ አቀረበልኝ አለቻት ማለት ነው። በጣም ደስ ብሏል። አላምንም፣ እኔ አላምንም፣ የምረሽ ነው አለቻት። አዎ፣ የመሬ ነው፣ አፈቅርሻለሁ ብሎኛል አለቻት ማለት ነው። ወይ እነተ እንብላልሽው፣ ተቀበልሽው አለቻት። አይ፣ አልተቀበልኩትም። ለምን? እኔ ኮደ ወንድሜ ነው ማየት ብዬ ትቼው ነው የመጣሁት አለቻት ማለት ነው። ከዛ ምን አለቻት ለምለም ተሳስተሻለም፣ እንደዛ አልሽው ፍቅር ተቀበዩ አለቻት። ግን እኮ ደብም እኮ ይወደኛል። ደብ ከሱ በፊት ነው አፈቅርሻለሁ ያለኝ በጣም ይወደኛል ደብ ግን አ ፍቅር በጣም ስለምትወደው ለሱ ለዛ ነው እያሰቃየች የነበረው አለቻት ማለት ነው። ለዛ ነው እያሰቃየችሽ ነበረው እኔ ቁጥር ጥሬ ነበር አለቻት ለምለም ከዛ አሁን በቃ ደስ ብሎኛል ባሮክ ስለ እንደዚ ስላለኝ በጣም ባሮክ ኔ ስላደረግኩት በጣም ደስ ብሎኛል አለች ማለት ነው። እሱ ሁለታችሁ ደስ ብሏቸው እያለ እንደዚ ብላ ወጥ እየነገረቻት እያለ ፍቅር መጣች ማለት ነው። ፍቅር መጣቸው አንችልም ለምን ስራ ያለሽ እዚ ያለቻት ምን አገባሽ ብላ ትታት ስትወጣ አደይም ተከትላ ወለምም ተከትላ ወጣች ማለት ነው። ከዛ እንደዚህ ካደረገች በኋላ ሁለታችሁ ወጣ ወደ ሰላም ሲሄዱ ሌድ አገኝዋት ማለት ነው። ኤልታስ አገኝዋት አንቺ ደግሞ በዚህ ላይ ምን አባት ትሰራለሽ ብላ ጸጉር ያዘቻት ለ ለለምለም ማለት ነው። ከዛ እሷም ምን አባት አገባሽ ምን አገባሽ ብላ ልትተባደሙ አሉ። ፍቅር ልትመጣ ስትል ደግሞ ፍቅር ደግሞ ለፍቅር ደግሞ አደ ጸጉር ያዘቻት ማለት ነው። ትዬ ተቆወጠ ተደባደቡ ማለት ነው ድ እንደሰያለ ያለ ዳዊት በጣም ተናዶ ተናዶ ከአደይ ተናዶ እንደወጣ ነበር ማለት ነው። ከዛ ደብዬ ወንድም ምን ምን አለ ማለት ነው። እህቱ አይ ምንም ማለት ተናዶ ስለነበረ ማለት ነው። እንዴ ይባሮክ መጣ። ባሮክ ሲመጣ ከመጣ በኋላ እስኪ አንድ ጠየቅ ጠየቅ አለ። እሺ አለው። ከዛ አደይን ተፈቅራታለሁ ይሁል ቀን እየዋሸኝ እኔ ደግሞ ታግዘኛለህ ብዬ የሆዴ ሁሉ እየነገርኩ ለአዴ አፍቅረት አለው አግዘኝ እያልኩ አንተ ልካ አንተ ልካ በውስጥ ተንኮል አስበህልኝ እንደዚ እንደዚህ ታደርገኛለህ፣ በጀርባዬ ትወገኛለህ ብሎ አኮረፈ ማለት ነው። ለአዴ ተፍቅረታለሁ ብሎ ጠየቀው። እንዴ ማን ነገረህ አለው። ማን ነገረህ ሳይሆን ተፍቅረታለህ አታፍቅረትም አለው ማለት ነው። አሁ፣ አፈቅራታለሁ አንተ ብቻ የራስህ ስሜት ብቻ ነው የምታዳምጠው። እኔ ለእኔ ለአንተ ስሜት የለኝም ብላኛለች። ካልገኝ በኋላ እጅ እኔ ኑሮ እድል ልመከር ብዬ ጠይቃታለሁ። አፈቅርሻለሁ ብያታለሁ። አለሙ፣ አለሙ እሱ ደግሞ በጣም ተናዶ እንደ ልጅ ናት እንደ እድል ልመከር የምትልባታለህ በጣም ታሳፍራለህ፣ በጣም ነው የምታሳፍረው ብሎ ትቶት ሄደ ማለት ነው። እንደዚህ እያለ እያለ አደይ እና ፍቅር ሁላችሁ ተሰብስበው ወጡ። ከዛ እንዴ ባሮክ ወንድም ለሰራተኛ እንዳይሆን ወንድ ዝም ላይ ተጣላ ያለው ከሰራተኛ ፍቅር ይዞ እንዳይሆን አለችው። አንቺ ዝም በይ ይላል። ከዛ ትቷት ወጣ ማለት ነው። የልዱም ለወንድሙ እንደዛ ከሰራተኛ ፍቅር ይዞ እንዳይሆን ተቆጣችሁ ማለት ነው። ሁላችሁ ትዟቸው ሄዱ ማለት ነው። ውድድ ለምለም ደግሞ ለምለም ደግሞ ከነኤልዶ በታቸው ሄዳ ምን አለቻት ለለምለም? ኤላይ አለችው፣ ውሃ እስኪ ስጠኝ አለችው። ራስ ሽደሻ ያላት እንዲ አላት፣ አንተም ጣለኝ አምጣልኝ፣ ሲመለኝ አለችው። ችግር የለም ምን ያመጣልሽ አለው፣ ብላ ለምለም ተነስታ ያለች ማለት ለ ውሃ ልታመጣላት። ከዛ አምጣላት ጨዋ አድርጋ ሰጠቻት ማለት ነው። ጨዋ አድርጋ ስትሰጣት እሷን ፊትዋ ላይ ደፋችባት። እንደሙም አደ ኤላ ደሞ መታት በጥፊ በጥፊ መታት ማለት ነው። እንዴ ይገዛ በጣም ተናዳ ለምን ትመታኛለህ? ለምን እጅ እኔ ላይ ተነሳለህ? ብላ ተነታ ሄደችታቸው ሄደች ማለት ነው። እንዴ ከዛ በኋላ ለለምም ሰርፕራይዝ ያደረጋት ኤላ ልደቷ ነበር። ስጦታም ሰጣ እንደነገ ማለት ነው። ሰርፕራይዝ አደረገት። በጣም ደስ አላት። በጣም ደስ ብላት የኔ ፍቅር አንተ የኔ ስለሆንክ በጣም ደስተኛ ነኝ ብላ በጣም ተደስተ፣ ማለት ነው ደስ የምል ጊዜ ያሳልፉላቸዋለሁ። የኔ ወደፍ እንደዚ ነበር እና መጨረሻ ላይ መጨረሻ ላይ ደግሞ ባረኩና ባረኩም ከበት ልብስ ጠቅልለው ልወጣ እንዲሁም ትምህርት ደግሞ እዚ ላይ አልቀመጥም እንኳን በኋላ ባሮክ እንደዚህ ስላደረገኝ ከሆነ በኋላ እዚ ላይ መቆየት አልፈልግም ብሎ ትቶ ልብስ ተሰብስበው ሊወጡ ሲሉ አደያየቻቸው ማለት ነው። እንዲህ ወዴት ነው ስልችላቸው በጣም ጠበባት። ምክንያቱም ከዳውት ማልሆነች ከባሮክ ማልሆነች ማለት ነው ከወረታችሁ ቀረች እና ምኞቶች ይመስል ነበር። ክፍል አርባ አምስት እግርፋ ክፍል አርባ አራት በክፍል አርባ አምስት እስከምንገናኝ ላይክ ሸር ሳብስክራይብ ያደረጋችሁበት ሰሞኑን ተቀላቀሉ። ውድድር አደርጋችኋለሁ። ባይ ባይ